አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው ዛሬ መስከረም 26 2018 ዕለታዊ ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ጨምረዋል ወይስ ቀንሷል የሚሉትን የ17 ሀገራትን ሙሉ መረጃ ወደ እናንተ ይዘናል እንዲሁም ከህጋዊ ባንኮች መካከል የሰባት ሀገራትን የምንዛሬ ዋጋ ተመን ወደ እናንተ የምናደርስ ይሆናል። እንግዲህ ክቡራን ተመልካቾቼ በትናንትናው ዕለት አንድ የአሜሪካ ዶላር እጅግ በከፍተኛ ሁኔታ ጨምሮ 168 ብር 90 ሳንቲም መድረሱን መረጃ ወደ እናንተ አድርሰናል። በዛሬው ዕለት ከዚህ አልፏል ወይስ ቀንሷል የሚሉትን የጨመሩ ሀገራቶች ካሉ የቀነሱ ሀገራቶችም ካሉ በዝርዝር የምንመለከት ነው የሚሆነው። ቪዲዮውን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ እስኪ ዛሬ ደግሞ ከህጋዊ ባንኮች መካከል የሰባት ሀገራትን በማስቀደም ወደ እናንተና ድረስ ይኸውም በሀገራችን ኢትዮጵያ በምንዛሬ ደረጃ በከፍተኛ ሁኔታ የሚመነዘረው የሮሃ ፎሬክስ ዕለታዊ የምንዛሬ ዋጋ ተመን ከእጃችን ገብቷል። በዚህም አንድ የአሜሪካ ዶላር 158 ብር ከ6 ሳንቲም ገዝቶ 161 ብር ከ77 ሳንቲም እየሸጠ ይገኛል። የሳውድ ሪያልን ስንመለከት 41 ብር 58 ሳንቲም ገዝቶ 42 ብር 41 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 42 ብር 98 ሳንቲም ገዝቶ 43 ብር 84 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 182 ብር 50 ሳንቲም ገዝቶ 186 ብር 15 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 207 ብር ገዝቶ 211 ብር ከ72 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 22 ብር ከ60 ሳንቲም ገዝቶ 23 ብር ከ05 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 193 ብር ከ45 ሳንቲም ገዝቶ 197 ብር ከ32 ሳንቲም እየሸጠ እንደሚገኝ ዕለታዊ የምንዛሪ ዋጋ ተመን የሩሃ ፎሬክስ በዚህ ሰዓት ይህን ይመስላል ማለት ነው። አሁን ደግሞ ዕለታዊ የጥቁር ገበያ ሐዋላ የምንዛሪ ዋጋ ተመንን ስንመለከት አንድ የአሜሪካ ዶላር 167 ብር ከ90 ሳንቲም ሲመነዘር አንድ መቶ የአሜሪካ ዶላር 16790 የኢትዮጵያ ብር ሲመነዘር ይውላል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 120 ብር ከ49 ሳንቲም ሲመነዘር 100 የካናዳ ዶላር 12049 ሳንቲም እየተመነዘረ ይገኛል። ዩሮን ስንመለከት 194 ብር ከ90 ሳንቲም ሲመነዘር 119490 ሲመነዘር ይውላል ማለት ነው። ሌላው የኳታር ሪያል ነው። በዛሬ ሁለት እንግዲህ የኳታር ሪያልን መረጃ ተቀብለናል። በዚህም አንድ የኳታር ሪያል 43 ብር ከ82 ሳንቲም ሲመነዘር 100 የኳታር ሪያል 4382 የኢትዮጵያ ብር ሲመነዘር እንደሚውል እንግዲህ ከተለያዩ የመረጃ ምንጮች ለማወቅ ችለናል። በእናንተ ጋር ያለው በስንት ነው? በተለይ ኳታርና አካባቢ ያላቸው በዛሬው ዕለት በስንት ሲመነዘር ውሏል? የሚለውን እንደ ወትሮ በኮመንት አስነብቡን። ሌላው የሳውድ ሪያል ነው። በዛሬው ዕለት አንድ የሳውድ ሪያል 44 ብር ከ70 ሳንቲም ሲመነዘር 100 የሳውድ ሪያል 4470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው።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 አንድ መቶ የኩዌት ዲናር 50 ሺህ ከ80 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የባህሬን ዲናር ነው። በምንዛሪ ደረጃ የዓለማችን ቁጥር ሁለት የሆነችው ባህሬንን ስንመለከት 441 ብር ከ83 ሳንቲም ሲመነዘር 100 የባህሬን ዲናር 44183 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ዕለት አንድ የአውስትራሊያ ዶላርን ስንመለከት 108 ብር ከ08 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10808 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ዕለት አንድ የጆርዳን ዲናር 235 ብር ከ45 ሳንቲም ሲመነዘር 100 የጆርዳን ዲናር 23545 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር ሶስት የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 435 ብር ከ95 ሳንቲም ሲመነዘር 100 የኦማር ሪያል 43595 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና የዋን ነው። በዛሬው ዕለት አንድ የቻይና የዋን 23 ብር ከ20 ሳንቲም ሲመነዘር አንደበቱ የቻይና ዩዋን 2320 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ለት አንድ የስዊስ ፍራንክ 210 ብር 40 ሳንቲም ሲመነዘር አንድ መቶ የስዊስ ፍራንክ 2140 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የስዊድን ክሮን ነው። በዛሬው ለት አንድ የስዊድን 20 ብር 10 ሳንቲም ሲመነዘር አንድ መቶ የሲኒን ክሮን 2000 ከ10 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 49 ብር ከ20 ሳንቲም ሲመነዘር 100 የእስራኤል ሽቅል 4920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቱርኮች ሌሌ ነው። በዛሬው ዕለት አንድ የቱርክ ሌ 3 ብር 91 ሳንቲም ሲመነዘር አንድ መቶ የቱርክሌ 391 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለትም አንድ ኢጂፕሽያን ፓውንድ 4 ብር ከ10 ሳንቲም ሲመነዘር አንድ መቶ የኢጂፕሽያን ፓውንድ 410 የኢትዮጵያ ብር ሲመነዘር እንደሚውል እንግዲህ ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት በዚህ ደቂቃ የተጻፈውን አንብበን ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል። እንዲሁም ከሕጋዊ ባንኮች መካከል እጅግ በከፍተኛ የዋጋ ተመን የሚታወቀው የሮሃ ፎሬክስ ዕለታዊ የምንዛሬ ዋጋ ዝርዝር በእጃችን እንደገባ በንጽጽር እንግዲህ ወደ እናንተ አድርሰናል ማለት ነው። ቪዲዮውን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉት። እንዲህ አይነት መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ ደግሞ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉላለሁ። ለረፋድ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠ በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።